አሰላሙ አለይኩም ረህመቱላይ ወበረከቱ ውድና የተከበራችሁ ደሀገሬ ልጆች ሰላም ብያለሁኝ። እንደሁም ለፅቻን ላአድስ ካላችሁ ሰብስክራይብ ላይ ግሻር አድርጉኝ። እነውዱትዬ ኢሳም እና ፈኪሀ ተገናኝተዋል። ዊህ ህ ኢሳም እንት እንደመናጭቀት ማለት ነውና እንከሱ አልጠብቅም። ግን ግን ደግሞ ያው በኢክራም ተጎድቻለሁ እያለ ስለሆነ በቃ ተጎድቶ ነው ምናምን ብለን እናስበው እንጂ እንዴት ሙድ እንደያዘባት ማለት ነው። እንዲህ በስነ ስርዓት አላናገራትም አንዴ እንኳ ማለት ነው። ይህኔናት ፈኪያ እንዴት እንዳሳዘነችኝ ግን። አርፈሽ ብትቀመጭ ይሻልሽ ነበር። እሱም እንደዚሁ አጠገቡ እያለች ምንም አልመሰለችው ነበር። አሁን ስትሄድ ነው ያለቃቀሰው ነው ፈኪያም አሁን ገብኩኝ፣ ይሻልሻል ማለት ነው። እና በነገራችን ላይ ይሄ ያገናኛቸው ልጅ ማለት ነው ፈኪሀን ከኢሳም ጋር ያገናኛል ልጅ ይመቸኛል ማለት ነው። ማለት እንዲሁ እንደ እና ኢሳም ነው የሚሰራ ቲክቶክ ላይ እና ቀልዶቹ ይመችኛል። እሱም ጓደኛ ነበረው ተጣልቷል መሰለኝ አሁን ላይ እና በቃ ፈኪሀን አልተቀበላትም እንኳን ሊቀበላት ቀርቶ አይደለም፣ በስነስርዓት እንኳን አላናገራት። በጣም አሳዝናኛለች። አሁን እንግዲህ ቲክቶክ ላይ ተናግሯል ብለዋል። ከአሁን በኋላ ከፈኪ ጋር አልመጣም አንድ ላይ አልሰራም ብለዋል። ምክንያቱም የሚያስባለው ዛሬ ወደ እሱ ስለሄደች ይሆናል ማለት ነው። ዛሬ ወደ ኢሳም እንደሄደች እርግጠኛ ሲሆን ለዛ ይመስለኛል። ግን ትክክለኛውን ቢያይኖሮ ትንሽ ቢጠብቅ ይሻለው ነበር እናው ማለት ነው ዱቲ እኔ መወዳት፣ ማከብራት፣ ማግባት የምፈልገው ኢክራም ነው። ከሷ ውጭ ወደ ውጭ መቼም አላገባም አላለም። አሁን እሷ ብታገባና ማለት ታገባች በኋላ እሱም ያገባል በእርግጠኝነት። ግን አጠገቡ ያለች አንድ ቀን ትዝ ብለው አታውቅም። እሷ እኮ እንደውም የሆነ ሰዓት ላይ ከእሱ ጋር ቢሮ ስለምሰራ ማንም ሰው ፍቅር ጥያቄ አይጠይቀኝም ምናምን ለራሱ ብላ ተናግራለች። የዛኔ የት ነበር ይብሬ ነው። ለማንኛውም አንዳንድ ጊዜ ከጎናችን እያሉ ምንም አይመስሉንም፣ ሴሮቆን ነው የሚታወቀን እና እንደዚያ ይመስለኛል። አሁንም ፈኪ ሙ ሌላ ሴትዮ ቢመጣ ዘራፍ ነው የምትል በእርግጠኝነት ማለት ነው። እና ለማንኛውም ፈኪ ያሳዝናኛለች። ኢሳምን አዝኝበታለሁ። ማለቴ ለመፈቅሯን አልተቀበላትም ሳይሆን ቢያንስ በስነ ስርዓት ማናገር ነበረበት። ቆይ ቆይ ግን ጥያቄ አለኝ። ኢሳም ሴት ጨብጣል? አይጨብጥም? ማለቴ እንድታቅፈው ስትል ስትል ወደዛ ነው ያላት። አቅፎ ታላወቀ፣ ችግር የለውም። እንደውም በጣም ጥሩ አድርጓል ማለት ነው። ግን አቅፎ አቅፎ ካወቀ እወድሃለሁ ስላለችው ብቻ ከሆነ እንደዛ ያደረገው ጥፋተኛ ነው። ግን ደግሞ ማለት እኔ ግን ጥፋተኛ ነው ብዬ እንትን ለማለት እሱን እንትን ማለት አልፈልግም። ምክንያቱም መልስ አለው። እሱ መልስ ስላለው አፈቅራት አለው ይክራም ነው ማፈቅረው ጎድቸ ነው ምናምን ምናምን ብሏል። ለዛም ይመስለኛል ለፈኪ ጥሩ መልስ ያልሰጣት። ቢያንስ ግን በስነ ስርአት ማናገር ነበረበት ለማለት ነው እንጂ ለምን ፍቅሮ አልተቀበላትም ብዬ አይደለም። ግን በስነ ስርአት አላናገራትም። አነጋገሩ ምናምን በጣም ያኔ ይደብራል ማለት ነው። እና ኢክራምም ምንም አይፈጠር ብላለች። ምንም አይፈጠር ማለት ካንተ ጋር ሆናለሁ ማለት ነው እንግዲህ፣ አባቴን አሳምኜ ካንተ ጋር ሆናለሁ ተወደዋለች። እሷም ግን እንደምትወደው ተናግራለች። ተተወደዱ ጠይብ፣ ለምን አንድ ላይ ሆኑ ቤተሰብ ለጊዜው እሺ ቢልም፣ በእርግጠኝነት ይፈቅዱላታል። ቤተሰብ እኮ ምንም ቢሆን ያኔ? የልጅን ደስታ ነው እንትን የሚል ሚወድ፣ እና በእርግጠኝነት ይፈቀድላታል። በቃ ኢሳም እና ኤክራም ይገናኛሉ። ፈኪና አሁን ግን እኔ እንጃ ምክንያቱም ምንም አይነት ግንኙነት የለንም ብላለች። ያው ከሱ ጋር ቪዲዮ ነው እንጂ የምሰራው ብላለ። ለቪዲዮ ሊመጡ ይችላሉ። ያው አሁን ለጊዜው ተናዶ አንድ ላይ አንመጣ ምናም ብሎ ቢናገርም አንዳንድ የተወሰኑ ልጅ ቪሎ ሰርተዋል ለሌብ ላይ ገብቶ ከአሁን በኋላ ከሷ ጋር አልመጣም ብሎ ተናግሯል ብለው ቪዲዮ ሰርተዋል ማለት ነው። እና ጊዜያዊ ነው እንጂ ሊመጡ ይችላሉ። እንኳን አሁን በፊትም ተጣልተው መጥተዋል። ግን ደግሞ በቃ ምንም ካሜራ የለ አይመስላቸውም ሲያወሩ ማለት ነው። የዛሬው እኔ እንጃ ፕራንክ ነው ለማለትም ድራማ ነው አለ አይደለ፣ ድራማ ጀምር ነው ምናምን ለማለት ይከብዳል። ምንም እኮ ካሜራ አጠገባቸው ያለ አይመስልም። በቃ አላደለ ዘና ብለው ነበር ሲያወሩ የነበረው። እንዲሁም ወደ መጨረሻ የወደ ወዲያቸውን ሲያወሩ ነበር እና እኔ እንጃ ምንም ውሸት አልመስለኝም። ፈኪም ለኢትዮብ አይመስለኝም። ብቻ አለ አደለ ዘና ብለው ሲያወሩ ነው የነበረው። ዞሮ ድራማ ከሆነ ይታወቃል። አዎ ፈኪና ይክራም ይቀውጡታል ማለት ነው፣ ይጣላሉ አሁን ላይ ሳብም እንደዛው። አዎ አሁን ደግሞ ይክረም ደግሞ ታሞ ጋር ሆና ትመጣለች፣ ድራማ ከሆነ ማለት ነው። ግን ድራማ የሚሰሩ አይመስለኝም። እንዲህ ቪዲዮ እንኳን አይለቀቅም እኮ በዘራፋ አለ። ምን ችግር አለው? በስነ ስርዓት በስነ እንኳን ቢያናግራት ስለ ወደድሽኝ አመሰግናለሁ ምናምን ብሎ በስነ ስርዓት እንደመመለስ። እኔ እንጃ እኔ እንጃ ግን አሁን እኮ ልክ ነው ምናምን ደግ አደረጋት። የሚወልድ ልጆች አይጠፉም። እኔ እኮ እንደዛ ልል አይደለም እንደዛ ማለት ፈልጌ ሳይሆን እስከም እኔ እንጃ ደጋግሜ ናየሁት ሁለት ነው ቢለው ናየሁት። ግን ሙድ ሲይዝባት ሲቀልድባት ምናምን ነበረ። ስንታለሽ ነው ስንታለሽ ነው ያለ ስንታለሽ ስንታለሽ፣ እኔ እንጃ ስሰ ነበር እና በቃ ቀለደባት። ከዛ ደግሞ አመናጭቃት ማለት ነው። ግን በቃ ማለት ፋሚሊዎች ምናምን እንደዚህ ተከታዮች፣ ሌሎቻችሁም በእንትና በኤክሮ ስለተጎዳ ነው ብለን እናስብ እንለፈው ማለት ነው። እኔ ግን ኢሳምን ቲክቶክ ላይ ነው የማየው እንደዚህ የተቆራረጠ ቪዲዮ ምናምን እንጂ ዩትዩብ ላይ አሁን ላይ አዲስ ናቸው ማለት ነው። ስለዚህ አበረታቷቸው እነሱንም ማለት ነው። ዋው ኢክሮ ግን በአንድ ቀን ሰቧ ሄዷል። አንድ ቪዲዮ ብቻ በአንድ ቪዲዮ ብቻ ሀያ ምናምሽ አግኝታለች። አሁን ደግሞ ብሰራ ማሻአላ ወደ አምሳ ትሄድ ያለ ማለት ነው። ግን ፈኪል ለምንድ ነው የምትሳደቡት? ቆይ ግን ምን አደረገቻችሁ? አሁን እንኳን ራሱ አስቀድማ ራሱ የፈራችሁ በቃ ስሪቡን ነው ማለት ነው ይሰርቡኛል ምናምን እንደተስትል ነበር። ቆይ ለምንድን ነው ግን የምትጨነቅ እሷ ለሰው? እኔ እኮ ግርም የሚያደርጉኝ እሷን የሚሳደቡ አንድ በረት አሽቃባዥ ማለት ነው። ሌላ ቦታ ሄደሽ በርች ምናምን ታያለሽ። ፈኪሀ አንድ በመትች ተሳደበ ያለሽ እሷ ምን እንደ ማንኛቸውም ሰው ነው የምሰራው ለመለወጥ። ቆይ ምን አደረገች? የምር ነው የምላችሁና ሰቧ እየሄድ አይደለም ጆም የላትም። ምን እንዳደረገቻቸው አላቅም ለማንኛውም ከአሁን በኋላ ፈኪ አሰማችሁ። ምክንያቱም ኢሳምን እናፈቅረዋለሁ ብላ ስጠጥ ብላ ሄደች እና ይህን ሁሉ እችላለሁ ብላ ስለሆነ ከአሁን በኋላ ባትሳደቡ እና ባትደግሞ ይሻላችኋል ማለት ነው። ግን እንደ ሀገር ልጅ እንደ ሌሎችም በቃ ባን ጠላት እና ሰብስክራይብ ባናነሳባት ጥሩ ነው። አሁን አይቶም ትከፍታለች ሌላ ማለት ነው አስርሽ እንኳን አይገባባት።